ሰላም ሰላም ውድ የኑሮ በሸገር ተመልካቾቻችን፣ በዛሬው የገበያ መረጃችን ለእናንተ ይጠቅማሉ ያልናቸውን የውጭ ምንዛሬ እንዲሁም ደግሞ የወርቅ ዕለታዊ የገበያ ዋጋቸው ምን ይመስላል የሚለውን ለእናንተ መረጃ ልናደርስ በመረጃ ቪዲዮችን መተናል። እስከ መጨረሻው አብራችን የምትቆዩ ከሆነ በውጭ ምንዛሬ ዶላር፣ ዩሮ፣ ካናዳ ዶላር፣ ፓውንድ፣ ድርሃም፣ ሪያል የመሳሰሉትን የውጭ ገንዘቦችን የምንዛሬ ዋጋ የምናይ ይሆናል። እንዲሁም ደግሞ ወርቅ 21 ካራት፣ 18 ካራት እንዲሁም 24 ካራት ዛሬ ማለት ምዳር 6 2018 ወይም ደግሞ ኖቨምበር 15 2025 ያላቸውን ዕለታዊ የገበያ ዋጋ መረጃ ለእናንተ የምናደርስ ይሆናል። አብራችሁን ቆዩ። በመጀመሪያ የምናየው ወርቅን ይሆናል። ወርቅ እንደምታውቁት በባለፉት ጥቂት ወራቶች የዶላርን የመግዛት አቅም መዳከም ተከትሎ በከፍተኛ ደረጃ እየጨመረ ነበረ። ይሁንና ከባለፉት ጥቂት ሳምንታት ወዲህ የተወሰነ ቅናሽ አሳይቷል። በመሆኑም በአሁን አሁን ላይ በአዲስ አበባ በሚገኙ የወርቅ መሸጫ ቤቶች ተዘዋውረን እንዳየነው ከሆነ አንድ ግራም 18 ካራት የሀገር ውስጥ ወርቅ ከባት በፊት በ19 ሺህ ብር የተሸጠ ይገኛል። ባትን ጨምሮ ከሆነ ደግሞ በ21850 ብር የተሸጠ ይገኛል ማለት ነው። የውጩ አንድ ግራም 18 ካራት ደግሞ ከነ ባቱ በ26460 ብር ማለት ያለ ባት በ23 ሺህ ብር የተሸጠ ይገኛል እንዲሁም 21 ካራትን ስናይ የውጭ ማለት ነው አንድ ግራም 21 ካራት የውጭ ወርቅ ከባት በፊት በ25000 ብር የተሸጠ ነው። ባትን ጨምሮ ሲሆን ደግሞ በ26250 ብር ይሆናል ማለት ነው። የኢትዮጵያ ብሔራዊ ባንክ ወርቅ እየገዛ ያለበትን ዋጋ ስናይ ደግሞ በዛሬው እለት የኢትዮጵያ ብሔራዊ ባንክ አንዱን ግራም የሀገር ውስጥ ወርቅ 18 ካራቱን በ15898 ብር እየገዛ ይገኛል። በዶላር ሲሆን ደግሞ በ102 ዶላር ከ13 ሳንቲም እየገዛ ነው ማለት ነው። አንድ ግራም 21 ካራት የሀገር ውስጡን ወርቅ ስናይ ደግሞ በ18547 ብር እየገዛ ነው። በዶላር ሲሆን ደግሞ በ119 ዶላር ከ15 ሳንቲም ባንኩ እየገዛ ነው ማለት ነው። አንድ ግራም የሀገር ውስጥ 24 ካራቱን ወርቅ ስናይ ደግሞ በ21197 ብር ወይም ደግሞ በ136 ዶላር ከ17 ሳንቲም የኢትዮጵያ ብሔራዊ ባንክ እየገዛ ይገኛል። ይህንን ዋጋ ስናይ እንግዲህ ባለፈው ሳምንት ከነበረበት ዋጋ አንጻር ስናነጻጽረው 18 ካራቱ በ1100 ብር ጭማሪ አሳይተዋል። 21 ካራቱን ወርቅ ስናይ ደግሞ በ1280 ብር ጨምሯል ማለት ነው። ወደ 24 ካራቱ ስናልፍ ደግሞ በ1464 ብር ጭማሪ አሳይተዋል። የኢትዮጵያ ብሔራዊ ባንክ ወርቅ እየገዛበት ያለው ዋጋ ማለት ነው። እንደምታውቁት ከዚህ በፊት የኢትዮጵያ ብሔራዊ ባንክ አቅራቢዎችን ወርቅን በብዛት ነበር የሚረከበው። አሁን ግን በትንሽ መጠንም ወርቅ ያላችሁ ሰዎች እየወሰዳችሁ ብሔራዊ ባንኩ ጋር መሸጥ ትችላላችሁ ማለት ነው። ለንፅፅር ወይም ደግሞ ለመረጃ ይረዳችሁ ዘንድ ደግሞ በዓለም አቀፍ ደረጃ ወርቅ በዛሬ ዕለት ያለበትን ዋጋ ስናይ ደግሞ 18 ካራቱ በ99 ዶላር ከ16 ሳንቲም እየተሸጠ ይገኛል። 21 ካራቱ ስናይ ደግሞ በ115 ዶላር ከ68 ሳንቲሜትር ሸጣ ይገኛል። 24 ካራቱ ስናይ ደግሞ በ132 ዶላር ከ21 ሳንቲሜትር ሸጠ ይገኛል ማለት ነው። የወርቅ የዛሬ እለታዊ የገበያ ዋጋ ይህን ይመስላል ማለት ነው። በኢትዮጵያና በዓለም አቀፍ ደረጃ ያለው ወደ ውጭ ምንዛሬ መረጃችን ስናልፍ ደግሞ በመጀመሪያ የምናገኘው ዶላር ነው። ዶላር በዛሬው ዕለት ማለትም ህዳር 6 2018 በጥቁር ገበያ በ179 ዶላር ከ30 ሳንቲም የተመነዘረ ይገኛል። ወደ ግል ባንኮች ስንሄድ ደግሞ ከግል ባንኮች ዶላርን በከፍተኛ መጠን የመነዘር የሚገኘው ብርሃን ባንክ ነው። ብርሃን ባንክ አንዱን ዶላር በ150 ብር ከ99 ሳንቲም ይገዛ በ154 ብር ከ01 ሳንቲም ይሸጠ ይገኛል። ንግድ ባንክ ስናይ ደግሞ አንዱን ዶላር በ150 ብር 52 ሳንቲም እየገዛ በ153 ብር 53 ሳንቲም እየሸጠ ይገኛል ማለት ነው። ወደ ዩሮ ስናልፍ ደግሞ በዛሬ ሁለት አንድ ዩሮ በጥቁር ገበያ በ208 ብር ከ23 ሳንቲም እየተመነዘረ ይገኛል። ብርሃን ባንክ ከግል ባንኮች ከፍተኛውን ምንዛሪ እያደረገ የሚገኘው ባንክ ነው። አንዱን ዩሮ በ175 ብር ከ41 ሳንቲም እየገዛ በ178 ብር ከ92 ሳንቲም እየሸጠ ይገኛል ማለት ነው። ንግድ ባንክ በበኩሉ አንዱ ዩሮ በ174 ብር ከ23 ሳንቲም እየገዛ በ177 ብር ከ72 ሳንቲም ይሸጠ ይገኛል። ወደ ካናዳ ዶላር ስናልፍ ደግሞ አንዱን የካናዳ ዶላር በጥቁር ገበያ በ127 ብር ከ76 ሳንቲም እየተመነዘረ ይገኛል። ዳሽን ባንክ ከግል ባንኮች ከፍተኛውን የካናዳ ዶላር ምንዛር እያደረገ ነው። አንዱን የካናዳ ዶላር በ108 ብር ከ89 ሳንቲም በመግዛት በ111 ብር ከ07 ሳንቲም ይሸጠ ይገኛል። ንግድ ባንክ ደግሞ አንዱን የካናዳ ዶላር በ105 ብር ከ38 ሳንቲም እየገዛ በ107 ብር ከ49 ሳንቲም እየሸጠ ይገኛል ማለት ነው። ወደ ፓውንድ ስናልፍ ደግሞ አንድ ፓውንድ በጥቁር ገበያ በ235 ብር ከ77 ሳንቲም እየተመነዘረ ይገኛል። ዳሽን ባንክ ደግሞ ከግል ባንኮች ከፍተኛውን የምንዛሬ መጠን እያደረገ የሚገኝ ባንክ ነው። እሱም አንድ ፓውንድ በ203 ብር ከ14 ሳንቲም እየገዛ በ207 ብር 20 ሳንቲም ይሸጥ ይገኛል ማለት ነው። ንግድ ባንክ ስናይ ደግሞ አንዱን ፓውንድ በ194 ብር ከ01 ሳንቲም እየገዛ በ197 ብር ከ89 ሳንቲም ይሸጥ ይገኛል ማለት ነው። የዩናይትድ አረብ ኤምሬትስ ድርሃም ስናይ ደግሞ በዛሬው ዕለት አንድ ድርሃም በጥቁር ገበያ በ48 ብር ከ76 ሳንቲም የተመነዘረ ይገኛል። ብርሃን ባንክ ከግል ባንኮች ከፍተኛው ምንዛሬ እያደረገ የሚገኘው ባንክ ነው አንዱን ድረሃም በ41 ብር ከ10 ሳንቲም ይገዛ በ41 ብር ከ93 ሳንቲም ይሸጠ ይገኛል። ንግድ ባንክ ደግሞ አንዱን ድርሃም በ40 ብር ከ98 ሳንቲም ይገዛ በ41 ብር ከ80 ሳንቲም ይሸጠ ይገኛል ማለት ነው። የሳውዲ ሪያልን ስናይ ደግሞ በዛሬው ዕለት አንድ የሳውዲ ሪያል በጥቁር ገበያ በ47 ብር ከ80 ሳንቲም የተሸጠ የተመነዘረ ይገኛል። ከግል ባንኮች ስናይ ደግሞ ዳሽን ባንክ አንዱን ሪያል በ40 ብር ከ19 ሳንቲም ይገዛ በ41 ብር ከ00 ሳንቲም ይሸጠ ነው ማለት ነው። ንግድ ባንክ ስናይ ደግሞ አንዱን ሪያል በ40 ብር ከ13 ሳንቲም ይገዛ በ40 ብር ከ93 ሳንቲም እየሸጠ ይገኛል ማለት ነው። ሌላኛው ምንዛሬ ስናይ ደግሞ የኩዌት ዲናርን ነው። አንድ የኩዌት ዲናር በጥቁር ገበያ በ584 ብር ከ06 ሳንቲም የተመነዘረ ይገኛል። ኦሮሚያ ባንክ ከግል ባንኮች ከፍተኛውን የኩዌት ዲናር ምንዛሬ እየገዛ የሚገኘው ባንክ ነው። አንዱን ዲናር በ503 ብር ከ90 ሳንቲም እየገዛ በ513 ብር ከ98 ሳንቲም እየሸጠ ይገኛል ማለት ነው። ንግድ ባንክ በበኩሉ አንዱን ዲናር በ481 ብር ከ10 ሳንቲም እየገዛ በ490 ብር ከ72 ሳንቲም እየሸጠ ይገኛል። በመቀጠል የምናየው ደግሞ የአውስትራሊያ ዶላር ሲሆን አንድ የአውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ በ117 ብር ከዜሮ 5 ሳንቲም እየተመነዘረ ይገኛል። ከግል ባንኮች አባይ ባንክ አንዱን የአውስትራሊያ ዶላር በ98 ብር ከ55 ሳንቲም ይገዛ በ100 ብር ከ52 ሳንቲም እየሸጠ ይገኛል። ንግድ ባንክ በበኩሉ አንዱን የአውስትራሊያ ዶላር በ96 ብር ከ29 ሳንቲም ይገዛ በ98 ብር ከ22 ሳንቲም እየሸጠ ይገኛል ማለት ነው። ወደ ስዊዝ ፍራንክ ስናመራ አንድ የስዊዝ ፍራንክ በዛሬው ዕለት በጥቁር ገበያ በ225 ብር ከ73 ሳንቲም እየተመነዘረ ይገኛል። ከግል ባንኮች ደግሞ ህብረት ባንክ የስዊዝ ፍራንክን በከፍተኛ ዋጋ የመነዘር የሚገኘው ባንክ ነው። አንዱን የስዊዝ ፍራንክ በ188 ብር ከ85 ሳንቲም እየገዛ በ192 ብር ከ63 ሳንቲም እየሸጠ ይገኛል። ንግድ ባንክ ደግሞ አንዱን የስዊዝ ፍራንክ በ184 ብር ከ48 ሳንቲም እየገዛ በ188 ብር ከ17 ሳንቲም እየሸጠ ይገኛል። ሌላው የምናየው የቻይና ዩዋንን ነው። የቻይና ዩዋን በዛሬው ዕለት በጥቁር ገበያ በ25 ብር ከ25 ሳንቲም እየተመነዘረ ይገኛል። ከግል ባንኮች ደግሞ ብርሃን ባንክ አንዱን የቻይና ዮዋን በ21 ብር ከ27 ሳንቲም ይገዛ፣ በ21 ብር ከ7 ሳንቲም በመሸጥ በዛሬው ዕለት ከፍተኛውን የዩዋን ምንዛሪ እያደረገ የሚገኘው ባንክ ነው ማለት ነው። ንግድ ባንክ በበኩሉ አንዱን የቻይና ዮዋን በ20 ብር ከ75 ሳንቲም ይገዛ፣ በ21 ብር ከ76 ሳንቲም እየሸጠ ይገኛል ማለት ነው። በዚህ አጋጣሚ የተለያዩ የውጭ ሀገር ገንዘቦችን መላክ ለምትፈልጉ ወይም ደግሞ እዚሁ ኢትዮጵያ ውስጥ መሆናችሁ መንዘር ለምትፈልጉ አሁን ላይ በባንኮች መካከል ያለውን የምንዛሬ ፉክክር ተጠቅማችሁ የተለያዩ ባንኮች የተለያዩ አይነት ጉርሻዎች ስላዘጋጁ እዚህ እኛውን ከጠቀስ ነው ወይም ደግሞ ባንኮች ዕለታዊ ከሚያወጡት የምንዛሬ ተመን በተጨማሪም የተለያዩ አይነት ጉርሻ ስላላቸው የትኛው ባንክ የተለየ የተሻለ ጉርሻ አለው የሚለውን በመመልከት ብትመርጡ የተሻለ የምንዛሬ ዋጋ ታገኛላችሁ ማለት ነው። ለምሳሌ ያህል ንግድ ባንክ አሁን ላይ ስትልኩ በነሱ አስር ብር ተጨማሪ ጉርሻ ይኖረዋል ማለት ነው፣ ከአንድ ዶላር ለምሳሌ። ስለዚህ እሱን እያያችሁ ብትልኩ የተሻለ የምንዛሬ ተጠቃሚነት ታገኛላችሁ ማለት ነው። እንዲሁም ደግሞ በዛሬው እለት በግል የውጭ ምንዛሬ ቢሮዎች ያለውን የምንዛሬ ገበያ ስንመለከት ደግሞ፣ ማለትም በቅርብ ጊዜ የመንግስት የፖሊሲ ለውጥን ተከትሎ ፍቃድ አግኝተው የውጭ ምንዛሬ ፍቃድ አግኝተው ቢሮ በመክፈት እየሰሩ ያሉ የምንዛሬ ቢሮዎችን ዋጋ ማለት ነው። በአዲስ አበባ እንዲሁም የተለያዩ የክልል ከተሞች ይገኛሉ። የእነሱን ስንመለከት አንድ የአሜሪካ ዶላር በ173 ብር ከ30 ሳንቲም አካባቢ የተመነዘረ ይገኛል። የእንግሊዝ ፓውንድ በ219 ብር ከ45 ሳንቲም አካባቢ፣ ዩሮ በ194 ብር ከ55 ሳንቲም፣ የስዊዝ ፍራንክ በ204 ብር ከ45 ሳንቲም አካባቢ፣ ድራሃም በ45 ብር ከ8 ሳንቲም አካባቢ እንዲሁም የሳውዲ ሪያል በ45 ብር ከ30 ሳንቲም አካባቢ እና የቻይና ዩዋን በ22 ብር ከ70 ሳንቲም አካባቢ በሚሆን የምንዛሬ ዋጋ በእነዚህ የውጭ ምንዛሬ ቢሮዎች አካባቢ እየተመነዘረ ይገኛል ማለት ነው። እንግዲህ ለዛሬ የነበረን የውጭ ምንዛሬ እንዲሁም ደግሞ የወርቅ ዕለታዊ የዋጋ መረጃ ይህን ይመስል ነበረ። መሰል መረጃዎች፣ ጠቃሚ መረጃዎች በየቀኑ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።